ወናሁ ዘንተ ርኢኩ እምታይተ ፀሐይ ጥበበ እነሆ ከሰማይ በታች አንዲት መልካም የተሻለች ነገር አየው፣ ይችው ጥበብ ናት። ከሰማይ በታች ታላቅ ነገር ያማረች ነገር አየው፣ ያችም ጥበብ ናት ይላል። ከሰማይ በታች ትልቁ ነገር ምንድን ነው? ጥበብ ነው። ሀብት ያለው ሰው ጥበብ ከሌለው ለሌባ ለወንበዴ ዘርቶት ይሄዳል። ጥበብ ያለው ሰው በቀዝቃዛ ውሃ መንግስተ ሰማያት ሲገባ፣ ጥበብ የሌለው ሰው ደግሞ በሙሉ ሀብቱ ታስሮ ሲኦል ይወርዳል። ሀብትም ጥበብ ያስፈልገዋል። ሰለስቱ ሚኒት በፍትህ መንፈሳዊ ባለጸጋ ብትሆን፣ ጥበብ የሌለ ሰው አትሁን። ጥበብ ከሌለ ጥቅም የለውም ይላል። ሁሉ ነገር። ትዳር ጥበብ ያስፈልገዋል። ሳያውቅ የገባ ሰው ሳያውቅ ይወጣል። ንግድም ጥበብ ያስፈልገዋል። ምግብም ጥበብ ያስፈልገዋል። ሁሉ ነገር ጥበብ ያስፈልገዋል። አነዋወሩ፣ አነጋገር ሁሉ ጥበብ ያስፈልገዋል። ግባ ማለትና ግባ ማለት ልዩነት አለው አይደለም? በዚህ ጠብ ይመጣል ማለት ነው። በአነጋገር ችግር ማለት ፊደሉ አንድ ነው፣ ንባብ ባለማሳመር ማለት ነው። ይህም ጥበብ ያስፈልገዋል። ሁሉ ነገር፣ ልብስ ጥበብ ያስፈልገዋል። አጠቃላይ ውጡ፣ መውጣት መውረዳችን ሁሉ ጥበብ ያስፈልጋል። የሚጽፍም በጥበብ ነው፣ የሚናገር በጥበብ ነው፣ የሚበላም በጥበብ ነው፣ የሚጠጣም በጥበብ ሁሉም በጥበብ የሚኖር በጥበብ ነው። ስለዚህ ይህንን ከሰማይ በታች ትልቅ ነገር ምንድን ነው ጋር ጥበብ ነው። ደስታም ጥበብ እኮ ያስፈልገዋል። ደስታ እንኳን ሀዘን ደስታ ጥበብ ያስፈልገዋል። ልቅሶም እኮ በጥበብ ነው የሚደረገው። ጥበብ የሌለው ሰው ልቅሶ ያውቅ ያውቃል? አይቻልም። አሰርግ ቤት የታይሎ ይለቀሳል? አይለቀስም። የልቅሶም ቦታ አለ፣ የደስታም ቦታ አለ። ሁሉም በቦታው ነው የሚደረገው። አሁን ያለ ልክ ዝም ብሎ ወዲያና ወድ እያሉ ቢያለቅሱት መሰመርም አለ። ኤሊን ኤሊን ታውቁታላችሁ። ታቦተ ጽዮን ተማረከች ሲሉት አዳንቅ ያለቅሳለሁ ሲል የገዛውን በሩ ጥሎት ተሰብሮ ሞተ። አዳንቆ ማልቀስም ችግር ነው። እዚህ ዳጋ እስጢፋኖስ አጽማቸው ያሉ ነገስታት አሉ። ከገዳሙ አጽማቸው በዳጋ እስጢፋኖስ ካረፉ ነገስታት አንዱ ንጉስ አዞር የሚባል አለ። እና የስድስት ሰዓት ንጉስ ነው። እስከ ስድስት ሰዓት ነው በኢትዮጵያ የስድስት ሰዓት የንግስና ታሪክ ያለው ንጉስ እሱ ብቻ ነው። የሞተ በምንድን ነው ካላችሁ በደስታ ነው። ነግሶ ራቅ አርጎ ህዝቡን ራቅ አድርጎ ቢደሰት እኮ ጥሩ ነበረ። ሰው ሁሉ እንኳን ደስ ያለ እያለ መጥቶ ሲሰፍርበት ትንፋሽ አጥሮት ሞተ። ችግሩ ነው ይሄ ራሱ ማለት ነው። ደስታም በጥበብ ነው፣ ሀዘንም በጥበብ ነው። ሁሉም ነገር ነው እና ይሄ ነው እኮ በጥበብ ከተለቀሰ የንጉስ ልጅ ሲሞት የሚለቀስና ንጉስ ሲሞት የሚለቀስ ሲሞት የሚለቀስ ሁሉ ሰው ልዩነት አለው። አሉ ሰው ሲያለቅስ፣ ንጉስ ሲሞት የሚለቀሰው ምን ተደርጎ ነው? ከበድ ተደርጎ ነው። ቀለል ተደርጎ ይመስላችኋል? የንጉስ ልጅ ሲሞት የሚለቀውት ሰውና ንጉስ ሲሞት የሚለቀሰው ልዩነት አለ። በቃ ለእናንተ ሰጥቻችኋለሁ። ሁሉም በጥበብ ነው። ከቃሉ ጋር ናችሁ? አዎ ሁሉም ነገር እኮ በጥበብ ነው። በብልሃት በፈሊጥ ፈሊጥ የሌለው ሰው ፈጽሞ ቢሰጡት ቢሰጡት ወረሮ መጣል አያምርበትም። ሁሉም ነገር አይጠጋውም ይይዘዋል እንጂ ማለት ማጥበብ ያስፈልጋል። እና ከሰማይ በታች ጥበብን መልካም ነገር ሁና አየዋት። በቲ ሀያላን ይነግሱ በቲ ይጽፉ ጽድቀ ጠቢባን ይጽፉ ጽድቀ ጥበበኞች በጥበብ ጥበብን ይጽፋሉ፣ ነገስታት በጥበብ ይነግሳሉ። ሁሉም ነገር እድሜም ጥበብ ያስፈልገዋል። ካልተጠቀምኩ ካልተጠቀሙበት እድሜ ቢሰጥ ጥቅም የለው። አዙሮ ይጥላል እንጂ እንዲያው ለክፉ ሰው ጥበብ ከሌለው መቆየቱ ፍዳ ያስጨምርበታል እንጂ ጥቅም የለው። መቆየቱ ቀን ባደረ ቁጥር፣ ሌት ባደረ ቁጥር፣ ቀን በዋለ ቁጥር በክፋት ላይ ክፋትን እየጨመረ ሳይመለስ በመቅረቱ እግዚአብሔር በሱ ላይ ፍዳ ከመጨመር በቀር ከመቆየቱ የሚጠቀመው ሰው ስለሌለ ያለ ጥበብ የያዙት እድሜም ጥቅሜ የለው። ሁሉም ጥበብ ከሰማይ በታች አንድ መልካም ነገር አየው፣ እሱም ጥበብ ነው ይላል ሰሎሞን። በኋላ ምን ያል ተመልከቱ። አባይ ኢቲ ባህሌ ንስቲት ሀገር ወለይ ነብሩ ውስቴታ ህዳጣን። አንዲት ሀገር አየሁ፣ ያቺ ሀገር ታናሽ ከተማ ናት ይላል። ታናሽ ከተማ አየው፣ በመጠን ያነሰች ከተማ ያቻ ሀገር ግን በእኔ ዘንድ ታላቅ ናት ይላል። ወደ ላይ ለጥበብ ቢቀጥሉለት ደግሞ ጥበብ በእኔ ዘንድ ታላቅ ናት። አንዲት ታላቅ ሀገር ታናሽ ሀገር አየሁ፣ አንዲት ታናሽ ሀገር። ያች ሀገር ግን በእኔ ዘንድ ታላቅ ናት። በውስጧ የሚኖሩ ሰዎችም ቁጥራቸው ጥቂት ነው። በውስጧ የሚኖሩ ሰዎች ዋመመፃ ላይዲሃ ንጉሥ አልዩ አገታ ታላቅ ንጉስ፣ ብዙ ሰራዊት ያለው ሰው ንጉስ መጥቶ ያችን ሀገር ከበባት ይላል። ከበባት ያችን ሀገር፣ አስጨንቆ አስጠብቦ ሰራዊት አብዝቶ ያችን ሀገር አስጨንቆ ያዛል። ከተማይቱ ታናሽ ናት፣ ህዝቧም ጥቂቶች ናቸው። ግን ከህዝቧ የሚበዛ ሰራዊት ያለው በመንግስቱ የገነነ ንጉስ መጥቶ ያችን ሀገር ከበባት። ወይ ሀንፅ ላይ ሊሃ ጥቅመ አብየ። ያ ንጉስም በእሷ ላይ ቅጥር ከተቀጠረባት ታላቅ ህንፃን አነጸ ማለት ብዙሀ ሰራዊት አበዛባት ሀያላኑን አሰለፈባት ይላል። ምን ይደረጋል አሁን? ያ ሙሴ ህዝብ አሁን ስንት ይሆናል? ስንት ይሆናል ሲቁጥሩን ገምቱ አሉ። ከንቲባው ሰላሳ ሺህ ከንቲባው፣ ነት ምክትል ነው ነው ያለ። ደህና ነው። ስንት ነው? ስንት ነው? ሰላሳ ሺህ ቢሆን ነው ተውሏል? የሐሙሲት ከተማ ህዝብ 30 ሺህ ነው። 30 ሚሊዮን ወይም 300 ሺህ ሰራዊት መጥቶ ሐሙሲት ቢከበር ምን ታደርጋለህ? እስቲ ንገር። ምን የምታደርጉት ያው መሯሯጥ ነው አይደለ? አሁን በቀን የፎከረ በስልክ የፎከረ በኢንተርኔት የፎከረ ጊዜ የጭቅ ቀን አይገኝም። ስልኩን አጠፋፍቶ አይግባኝ ነው አይደለ? እንደዚያ ነው የሚያደርግ እኮ ሰው ማለት ነው። የአፍ ጀግና ነው ብዙ ሰው አይተነዋል ብዙን ሰው እኮ ይፎክር ይፎክርና፣ ኋላ እልም አይደርስ እኮ ነው። እናት ኃጢአት ነው የሚመስል ክፉ ሰው። ኃጢአት እነ ኔታ ተርጉመው እንዳስተማሩ ኃጢአት ክፋቷ ምንድን ነው? ሰውን ታሲዝና፣ እሷ አትገኝ። እንዲሁ በጣም ግሩም እኮ ናት እኮ ሰውን በፍዳ አስይዛ ከአምላክ በግራ ቁማ በሳት እየቀቀለች ኃጢአት ተገኝታ ትገረዙ። ክፉ ሰውና ኃጢአት አያይዘው እነሱ አይገኝ ችግሩ ችግሩኛ ነው እንግዲህ ማለት ነው አያይዘው እነሱ የጭንቁ ቀን የሰልፉ ቀን የሉ መሀል ነገር ላይ ጥለው ይጠፋል አሁን እንዲህ ያለ ጭንቅ ቢመጣ ምን ይደረጋል ግን እንደዚህ ያለ እንዲህ ያለ ችግር የገጠማት አንዲት ሀገር ነበረች ያ ንጉስም እንግዲህ ይችን ሀገር እንደ ጢስ አተናት አለው እንደ ትቢ አበናት አለው እንደ ዘር በትናት አለው ብሎ ሲመጣ ወረከበ በውስጤታ ብእሴ ጠቢበ ወነዳይ። በውስጧ ጥበብ የተሞላበት አንድ ድሀ ሰው አገኘ። አንድ ድሀ ሰው አገኘ። እንግዲህ ሀገሩ ሀገሪቱ ታናሽ፣ ህዝቧ ጥቂት፣ ንጉሱ ኃያል፣ ሰራዊቱ ብዙ። ያ ድሀ ያችን ሀገር የሚያድና ሲጠፋ አንድ ድሀ ሰው ተገኘ። ያ ድሀ ግን ጥበብ የተሞላበት ሰው ነበረ። ጥበብ የተሞላ ግን ደሃ ነው። ወውእቱ ያድህን ሀገረ በጥበቡ፣ እርሱ በጥበቡ ብዛት ያ ደሃ ሰው ያችን ሀገር ከመከራ አዳናት። ሰራዊቱን አሳፍሮ መለሰ። ድሃ ነው፣ ሰልፍ አይችልም፣ ብዙ ሰራዊትም የለው፣ ገንዘብም የለው፣ ኃይልም የለው። ግን በጥበበኛነቱ ያችን ሀገር ከመዓት ከጦርነት አዳናት። ሰውየው ግን ዳህነው ግን ጥበበኛ ነው። ሀገሪቱ ጦርነቱ ከበረደ በኋላ የጠላቶቻቸው ሰራዊት ካለቁ በኋላ ሀያሉ ንጉስ አፍሮ ከተመለሰ በኋላ ኢተዘከሮ ለውእቱ ብእሲ ሳብ ህውረ ለውቱ ብእሲ ያንን ሰው ግን ዘወር ብሎ ያየው ሰው የለም። ሁሉ ዘፈኑን ይዘፍናል የተዋጋ መስሎ መክሮ የአዳናትን በጥበቡ ያዳናትን ያንን ሰው አንድ ሰው እንኳን ሳያስበው ቀረ። እንደነዚህ ሰዎች ከመሆን እግዚአብሔር ይሰውረ። በጨነቀን ጊዜ፣ በጠበበን ጊዜ ከሞት አፋፍ ያወጣንን ሰው ከመርሳት በላይ ምን ነውር አለ? በሆኑት ማለት ሀገርን ከመታደግ፣ ህፃናትን ከመርገፍ፣ እናቶችን ያለ እድሜያቸው ያለ ጊዜያቸው እንዳይጨነቁ ነፍሰ ጡሮች፣ ሽማግሌዎች ወጥተው እንዲገቡ ያለ ጧሪ እንዳይቀሩ ሀገር በሰላም ውዳ ውላ እንድታድር ያደረገን ድሃ መርሳት ፍጹም በደል ነው። ወአንሰ እቤ ትኄይስ ጥበብ እምኀይል እንተ ትትሜነን እኔ ግን ከሀያል ሰው ይልቅ ከጉልበተኛ ሰው ብርታት ይልቅ ጥበብ ትሻላለች እላለሁ። በሌሎች በትዕቢተኞች የተናቀች ጥበብ መልካምናት ብዬ እናገራለሁ ይላል ሰሎሞ